ሰላም ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ተከታታዮች፣ በያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማ እንዲይዝላችሁ መጥቻለሁ። እንድትከታተሉን በአክብሮት ጋብዛለሁ። መልካም ቆይታ። የአዲስ ዓመት የበዓል ዝግጅት እነ ናስሪም ቤት ሽር ጉድ እየተባለ እየተዘጋጀ ነው። በጓሮ በኩል ሶመር ከፋቲ ጋር እየተጨቃጨቁ ስጋውን አጠባበሱን ግራ ገብቷቸው እየሞከሩ ነው። አቶ ሳዴክም በሁኔታቸው እየተገረመ ይስቃል። በመጨረሻም ቱርካን ወደ እናቷ ቤት ደርሳለች። እሷም ማዘጋጀት ያለባትን ነገር እያዘጋጀች ባለበት ወደ ጓሮ በሩን ከፈታ አድርጋ ስትመለከት እናቷ ቤት ሶመርም ሽር ጉድ እያለ ፕሮግራሙ ላይ እየተሳተፈ ነበር። ሶመርን ስትመለከት ቱርካን ግራ ትጋባለች። በመጨረሻም ሶመር እያለችም ትጠራዋለች። እንኳን ደህና መጣሽ ቱርካን፣ ቀድሜሻለሁ። ዞር እያለችም አባቷን ይህንን ነገር ያዘጋጀው እሱ መሆኑን ስለተረጠረች ትመለከተዋለች። ሳዲቅም ዝም ይላል። እህቶቿም የጎሪጥ እየተመለከቱ በሁኔታውን ፈገግ ይላሉ። ወደ ሶመር ጋር ቀረብ ብላ ቱርካን ለማንኛውም ሶመር እንኳን ደህና መጣ ፋቲም ይናገራል። ሶመር ብቻ እኮ አይደለም የመጣው እኔም መጥቻለሁ፣ ተመልከች እንጂ እንኳን ደህና መጣ አንተም። ሳዲቅም ፈገግ እያለ ይናገራል። ነይ ወደዚህ ልጅ የአንቺ ወንበር ተዘጋጅቷል፣ ነይ ተቀመጭ። በምግብ ጠረጴዛው ዙሪያ ሁሉም ሰው እየተሰበሰበ መቀመጫው ላይ ይቀመጣል። በመጨረሻም ስራውን አጠናቆ ሶመር ከቱርካን ጎን ይቀመጣል። ዞር እያለም ቱርካንን ሲመለከታት አይን ላይን ይጋጫሉ። ሁለቱ ጎን ለጎን በመቀመጣቸው የቱርካን ቤተሰቦች በጣም ደስ እያላቸው ነው። ለስለስ ያለ ሙዚቃም ተከፍቶ ሁሉም ደስ እያለው ፈገግ እያለ ፕሮግራማቸውንም በጥሩ ሁኔታ እያሳለፉ ነው። ምግባቸውን በልተው ከጨረሱ በኋላ የተረፈውን ምግብ ይዘው ሶስቱ ወተማማቾች ወደ ውስጥ ገብተው ወዲያቸውን ይጀምራሉ። ዶኑሽም ትናገራለች። የተሰራውን ምግብ ይህ ምግብ እኮ ምንም አልተበላም፣ ምንም ሳይበላ እኮ ነው የቀረው በቃ እያለችም ስትናገር እኔ አንድ መፍትሄ አለ፣ ይህን ምግብ ሶመር እንዲበለው አድርገዋለሁ እያለች ስትናገር ድሪ አቀረብ እያለች ፈገግ እያለች፣ በጣም ትገርም ያለሽ በእውነት። ለእኛ ስትነግሪን ተጣልተናል ትያለሽ። እንከዚህ በተጨማሪ ግን ዛሬ በጣም ተረጋግታችሁ ልክ እንደ ባልና ሚስት ቁጭ ብላችሁ አብራችሁ እየበላችሁ ነበረ፣ ፕሮግራሙ ላይ አይቼሻለሁ። እንከዚህ በተጨማሪ ደግሞ እቤት ሲመጣ ይሄ ምግብ ለሷ አበለዋለሁ እያልሽ ነው። ምንድን ነው ባክሽ? ምን እያልሽ ነው ያለሽው? ደሪያ ከሶመር ጋር እኮ ተለያየን እንጂ ጥላት አይደለም። ምን እያሰብሽ ነው ታዲያ? እስኪ ንገረኝ ቱርካን፣ እንደገና ለመስማማት እያሰባችሁ ነው? በአዲስ ለመገናኘት እያሰባችሁ ነው? ምክንያቱም እኔ ሶመርን ስመለከተው በጣም ያሳዝነኛል። ቱርካን፣ የሚችለውን ሁሉ እያደረገ ነው ያለው። በአንቺ በፍጹም ተስፋ መቁረጥ እኮ አልቻለም። ዶንሽም ትናገራለች። እህቴ በእውነት እልሻለሁ፣ ሶመር በጣም ነው የሚያፈቅርሽ። መመልከት እኮ ትች ያለሽ። እኛ ጋር እኮ ምንም አይነት በዓል አሳልፎ አያውቅም። ከቤተሰቦቹ ተነጥሎ እኛ ጋር እያሳለፈ ነው ያለው። ለአንቺ ብሎ ነው ነፍስሽን እኮ ነው በስስት የሚመለከተው። ይቅርታ እንድታረግለት ይፈልጋል የሁላችሁ። እኔም ቢሆን በጣም ማፈቅረው ሶመርን፣ ለእኔም ቢሆን ቀላል ነገር አይደለም። ነገር ግን በጣም ፈርቻለሁ፣ ይፈራለሁ እናቱም ብትሆን እንዲሁም ደግሞ ሚኔም ብትሆን ሁለቱም ለእኔ ጥላቶች ናቸው። በቃ ሊያስኖሩኝ በሰላም ሊያስኖሩኝ አይችሉም። እኔ ከእነሱ ጋር ስጭቃጨቅ እኮ ራሴን አጠችኋለሁ። ቱርካን የምትባለዋን ሴት አጥቻት ነበረ። ልክ እንደ እነሱ ማሰብ ጀምሬ ነበር። በእውነት ታውቂያለች። በመጨረሻም እኮ ሶመር እኔ ላይ የጮህብኝ የመጨረሻው ሰዓት ላይ ልክ እንደ እናቱ እናቱ ላይ እንደሚጮህበት ልክ እንደዛ ነው እኔ ላይ የሚጮህብኝ። እኔ ከእነሱ ጋር ተመሳስዬ ነበረ። በጣም ተበሳይቶና ተናዶብኝ ነበር። በድጋሚ ከሶመር ጋር ተስማምቼ ወደዛ ቤት ውስጥ ገብቼ መኖር ከጀመርኩ ህይወቴ በፍጹም ሊቀየር አይችልም። ልክ እንደዛው ነው የሚሆነው። የሶመርን ጥላቻ ከዚህ በኋላ እኔ መቋቋም አልችልም። ያ ቤት የተረገመ ቤት ነው። እኔን እንዲጠላይ ደግሞ በፍጹም አልፈልግም። ደሪያም ትናገራለች፣ እህቴ፣ እናንተ ላይ ተለያየታችሁ መኖር ይቻላል እንዴ? ብቻሽን እኮ ነው የምትሆኝው። በዛ ላይ በጣም ብዙ ሰው አለ። ስለ እናንተ ሌት ተቀን የሚያወሩ ሰዎች አሉ። ስንቱን ትችዋለሽ ቱርካን? ኤው ልሸት ደሪያ፣ እኔ ምንም ነገር መቋቋም እንኳ ብችል ሚኔ የምትባል ሰይጣን ከሶመር ጋር መገናኘቷን በሱ ህይወት ጣልቃ መግባቷ መቼም ቢሆን አይቀርም ያቺ ምስኪን ልጅ ኪራዝ ምትባል ተፈጥራለች። በመካከላቸው የሶመርን ድክመት በደንብ አርጋ ታቋለች ሚኔ። ስለዚህ ምንም አይነት ሰላም አላገኝም። እናቱም ብትሆን ቀላል ሴት አደለችም። በደንብ አርጋችሁ ታውቃታላችሁ። ሁልጊዜም ቢሆን በእኛ ህይወት ጣልቃ ትገባለች። ምናልባት እኮ ግን የውልሽ እህት የቱርካን እያ ሌዶንሽም ትናገራለች። ይቺ በሆድሽ ውስጥ ያለችው ልጅ ስትወለድ እኮ ሁሉም አፉን ሊዘጋ እኮ ይችላል። አርፎ ሊቀመጡ ይችላሉ። ከዚህ በተጨማሪ ደግሞ ሶመርም ቢሆን አንቺ ልጅ ከወለድሽለት በኋላ ማንም ሰው እንዲነካሽ አያደርግም። እነሱን አይታገሳቸውም። ከዚህ በኋላ የራሳችሁን ህይወት ትገነባላችሁ። መታረቅና ይቅርታ ማድረግ ነው ያለብሽ እህቴ። አዎ የራሳችሁን ህይወት እኮ ከእነሱ ተነጥላችሁ መኖር ትጀምራላችሁ። ለማንኛውም እህቶቼ ይበቃችኋል። በቃ ግራ ተጋብቻለሁ። እኔ ሶመር በጣም ናፍቆኛል። ይህንን ነገር ዝም ብዬ መቋጨት አልቻልኩ። ቀላልም አይደለም። በተለይ ደግሞ ስልክ ባልደወለልኝ ሰዓት፣ እንዲሁም ደግሞ ወደ እኔ ካልመጣ ስለ እሱ ማሰብ እጀምራለሁ። እጨነቃለሁ። የት ይሆን ያለው እያልኩ ይጨነቃሉ። ይባስ ብሎ ይሁላችሁ እህቶቼ የቅናት መንፈስ ራሱ እየተጠናወተ ነው ያለው። ምናልባትም ከሚኒ ጋርስ ቢሆን እያልኩ እናደዳለሁ። ነግሬያቸዋለሁ። ከትናንት ወዲያኮ ሚኒና እንዲሁም ደግሞ ሶመር አብሮ መጥተው ነበረ። እኔ ስራ መሰራበት ቦታ ምሳ ለመብላት። በፍጹም አይሆንም። እያለችም ደሪያ ትናደዳለች። እውነቴን ነው እውነቴ ነው። ይሁንና ግን ሶመር በጣም ተብሳይቶ ነበር በእኔ ምናልባትም ያንን ነገር ያደረገው እኔን ለማናደድ ብሎ ሳይሆን አይቀርም። ኧረ በፍጹም እንደዚህ ያደርግም እባክሽ ቱርካን፣ ምን ሆነሻል እያለ ዶንሽም ትቆጣለች። ምን እንደ እንደዛ እንዲያደርግ የምታስገድደው ባክሽ፣ እሱ አንቺን ለመጉዳት እንደዚህ አያደርግም። በዚህ ሁኔታ ውስጥ ሆነሽ የእሱን ልጅ በሆድሽ ይዘሽ እንዴት አንቺን ለማናደድ ያስባል እሱ ብለሽ ታስቢያለሽ እህቴ። ዶንሽ የተናገረችው ነገር ትክክል ነው እያለ ደሪያም ትናገራለች። ይበቃሻል፣ በእውነት ሶመርን ተወቃሽ አታድርጊ። ባላጠፋው ጥፋት ሶመር አንቺን ለመጉዳት እንደዚህ ረገመች ሚኔ ለምትባል ሴት አሳልፈሽ ባልሽን አትስጭ ለሚኔ እድሉን ክፍታት ታድርጊላት እያሉ እህቶቿ ለሶመር ይቅርታ አድርጋለት እንዲታረቁ ይጨቅጭቋታል ፕሮግራሙ ቀጥሎ ምሽት ላይም እራታቸውን ሁሉም ከበሉ በኋላ እየመሸ ስለነበረ አባቷን አስፈቅዳ ወደ ቤት እንደምትሄድ ለአባቷን ቱርካን ትነግሯለች አባቷ ሳዲክም ይናገራል እወስድሻለሁ እሸኝሻለሁ እያለ ሶመርም ይናገራል ችግር የለውም አባት ሳዲክ እኔ መሸኘት እችላለሁ ቱርካን እኔ ቤቷ ደርሳታለሁ አንተ ረፍት አድርግ አትንገላታ እያለም ሶመር ይናገራል። ይሁንና ግን ቱርካን ኮስተር እያለች አያስፈልግም፣ አባት ይወስደኛል፣ ችግር የለውም። በዚህም ተስማምተው ወደ ውጭ ወጥተው አቶ ሳዲቅና እንዲሁም ደግሞ ሶመር ወደ የመኪናቸው ይገባሉ። ሳዲቅም ወደ መኪና ውስጥ ገብቶ እያስመሰለም ይናገራል። ምን ሆነ ይባላል። አሁን የመኪና ደህና እየሰራ አልነበረ። የሳዲቅን ግራ መጋባት የተመለከተው ሶመር ወደ ሳዲቅ ጋር ይመለሳል። አባት ሳዲቅ ምንድነው እሱ፣ መኪና ምን ሆነ? ልጅምን እንደሆነች ይህች መኪና አላውቅም፣ እያለም ኮፈኑን መክፈት ይጀምራል። ናስሪንም ትናገራለች፣ ሳዲክ እባክህ ተረጋጋ። በዚህ ምሽታውም እንድታረጋት ነው መኪናዋን። በመጨረሻም ሶመርም ይናገራል፣ አባት ሳዲክ አንተ ምንም አታስብ፣ አትጨነቅ፣ በቃ ተዋት። ጠዋት እናሰራታለን። እኔ ቱርካን ያሸኛታለሁ። የቱርካን አክስትም ትናገራለች፣ በጣም ጥሩ ሀሳብ ነው ሶመር፣ ችግር የለውም ችግር የለውም እያለችም ቱርካን ትናገራለች፣ ታክሲ መያዝ እችላለሁ፣ እኔ በታክሲ እሄዳለሁ፣ ችግር የለውም። ቱርካን፣ እንደዛ ማድረግ እንኳን አችም፣ በጣም መሽቷል አሁን፣ ብንሄድ አብረን ብንሄድ የተሻለ ነው። እነዱንሽም ደስ እያላቸው ይናገራሉ በዚህ ሰዓትማ በታክሲም መሄድ የለብሽም በጣም መሽቷል፣ ታክሲም አታገኝም። በመጨረሻም ቅር እያላት ቱርካን ተስማማለች። ደህና እደሩ ብሎ ሶመርም ይሰናበታል። ወደ መኪናቸው ገብተው ሶመርና እንዲሁም ደግሞ ቱርካን መሄድ ይጀምራል። በመጨረሻም ናስሪን እንዲሁም ደግሞ የቱርካን እህቶች ሳዲቅም ቢሆን በጣም ደስ እያላቸው ይስቃሉ። በሌላ በኩል ቱርካንና እንዲሁም ሶመር ለቱርካን ቤት እንደደረሱ ቱርካንም አመሰግናለሁ እያሌ ለሶመር ትነግረዋለች። ሁለቱም ከመኪናዋ ወርደው እሱም ዝም ብሎ ሲመለከታት፣ ወዴት ነው የምትወርዱ? አንተ የልቴን ነው? እቤት እስከ ምትገበይ ድረስ እዚህ ጋር ቆሜ እመለከትሻለሁ። በመጨረሻም ቱርካን ግራ የተጋባች ወደ ቤቷ ደርሳ በሩን ለመክፈት ስት ሞክር በሩን ማለከፈት ይላታል። ሶመርም እየተራመደ ወደ እሷ ጋር ይቀርባል። ምንድነው እሱ ምንድነው? እምቢ አለሽ? አይከፈትም በሩ። በመጨረሻም ቁልፉን ተቀብሎ ሶመር በሩንም እንደምንም ብሎ ታግሎ መክፈት ይጀምራል። ሶመርና ቱርካን አይን ላይን እንዲሁም ደግሞ አፍላፍ በጣም ይቀራረባሉ። ለደቂቃዎች ዝም ብለው ከተያዩ በኋላ በድጋሚ ቱርካንም አመሰግናለሁ ትለዋለች። ደህና ደር እያለችም ወደ ቤቷ መግባት ትጀምራለች። በሩን ከመዝጋቷ በፊት ዞር እያለ እየተመለከታት ቱርካን፣ እኔም ልሸ እኔ እያለ መንተባተብ ይጀምራል። በመጨረሻም እለልሽ የፈለግኩት መመሰልሽ ይህንን ቁልፉን ማስተካከል አለብን፣ አለበለዚያ በጣም ያስቸግርሻል፣ በአንቺ ኃይል መክፈት ከባድ ነው የሚሆነው። አንተ እንዳልከው አርጋለሁ ብላ ተናግራ ቱርካንም በሩን ትዘጋበታለች። ሶመር በራሱ እየተናደደ ምንድነው እሱም ያንተባተበህ? ምንድነው የምታወረው? ምንድነው እያልክ ያለው የማይረባ ነገር። በሌላ በኩል ቱርካን መብራቱን አብርታ ሶመር የተናገረውን ነገር እንዲሁም ደግሞ የተንተባተበውን እያስታወሰ ይተስቃለች። ምን አይነት ጅላጅል ነው! በነጋታው ጠዋት ሶመር መኪናውን እያሽከረከረ በቱርካን በር ላይ ደርሷል። ከመኪናውም ሞረድ ብሎ ወደ በሩም ሲያመትር እሷ በር ላይ የወንድ ጫማ ይመለከታል። የወንድ ጫማውን እንደተመለከተ ሶመር ሚዝ የሚጨብጠውን እያጣ ይበሳጫል። በጣም የሚናደድባታል። ይዞላት የመጣውን ምግብ በፌስታል ይዞ በፍጥነት በሩ ላይ እንደደረሰ በሩንም በኃይል ያንኳኳዋል። እየደጋገመ ይደበድበዋል። ቱርካንም በመጨረሻ ከእንቅልፏ ትነቃለች። ሶመርም እየደጋገመ በሩ ማንኳኳቱን ቀጥሏል። ከእንቅልፏ በደንብ ሳትነቃ እየተደናበረ ቱርካን ወደ በሩ ጋር ሄዳ በሩንም ትከፍተዋለች። ሶመርም በጣም ተበሳይቶ እየተመለከታት ነው። ምን ሆን አላተ፣ ምንድን ነው እንዴ? ለትደበድበኝ ነው እንዴ መተ፣ ወይስ ምንድን ነው? እሱ የታለ ነገርኛውን፣ የታለ እያልኩሽ ነው እያለ ገፋ አድርጓት ወደ ውስጥ ገብቶ አንዴ ሳሎን አንዴ ደግሞ መኝታ ክፍሉን ማየት ይጀምራል። የት አለ ንገሪኝ፣ የት አለ? ማንን ነው የምጠይቀኝ? የት አለ የምትለው ማንን ነው? ይኸውልሽ ቱርካን ልታሳብጅኝ ነው። ይኸውልሽ ልታሳብጅኝ ነው። ነግሬሻለሁ፣ የት አለ እያልኩሽ ነው ያለሁት። ተናገሪያውን በፍጥነት የኔ ደበቅሽው፣ ተናገሪ አርባክ ለፈጣሪ ብለህ በዚህ ጠዋት መተደማት ብለጠኝ ባክ ሶመር፣ ማን ነው እሱ የምጠይቀኝ? ስለማ ነው የምታወረው? አንዴ መስኮቱን አንዴ ጣሪያውን እየተመለከተ ሶመር ሰውየውን መፈለጉን ይቀጥላል። ይሁንና በአንጻሩ ይዞላት የመጣውን ፌስታል እየተመለከተች በመጨረሻም ቱርካን ዳቦውንም መብላት ትጀምራለች። እየበላችም ሲያገኛት ግራ እየተጋባ ምንድን ነው እሱ መበዩ? ምን እያደረግሽ ነው ያለሽው? ይኸውልህ በጣም ሽታው ተመችቶኛል። ከዚህ በተጨማሪ ደግሞ ትኩስ ነው፣ እናም በጣም ራበኝ። ቱርካን ግን ያምሻል ወይስ ጤነኛ ነሽ? እየቀለድሽብኝ መሆን አለበት። እየታለቁ እያልኩሽ ነው ያለሁት ምግብ ታውራኛለች እንዴ እረ ሶመር ለፈጣሪ ብለህ ልታሳብደኝ ነው ምንድን ነው የምታወራው ስለማን ነው የምትጠይቀኝ እኔ እኮ የምታወራው ነገር በፍጹም አልገባኝም ይኸውልሽ እበሩ ላይ የወንድ ጫማ አለ እሱን ተመልክቻለሁ ምን ልትሽ ነው የምትፈልጊው ከማን ጋር ያደረሽው ስለዛ ነው እያሰብክ ያለው ይኸውልሽ ተመልከች እያሰብኩ ያለሁት እንዲሁም ደግሞ የተናደድኩት በሱ ነው የት አለ እያልኩሽ ያለው ሰውየው የት አለ የምትበላውንም ቁጭ አድርጋ እየተናደደች ምን አድርገሽ ነው የምታስበኝ ምን አይነት ሴት አድርገሽ ነው የምታስበኝ አንተ እንዴት እኔን ተወቃሽ ታደርገኛለህ? በዚህ እንዴት እመለከተኛለህ? የምትናገረውን ነገር እያሰብክ ነው? በፍጹም የማይታመን በእውነት እንዴት አድርገን ነው የምታስበኝ አንተ? ለማንኛውም እኔ ካንተ ጋር አልጨቃጨቅም። አሁን ሻወር ልወስድ ነው። በፍጹም ወደ እኔ ጋር እንዳመጣ ግራቢ ገባው ሶመር። በመጨረሻ በሩ ላይ ያለውን ጫማ ብድግ አድርጎ መመልከት ይጀምራል። በመጨረሻም እያስታወሰ አሁን አስታውሻለሁ፣ ይህ ጫማማ የአባቷ ጫማ ነው እያለ መረጋጋት ይጀምራል። በጣም ጀግና ነህ ሶመር፣ በእውነት ጀግና ነህ። ጭራሽ በችግር ላይ ችግር ትደምራለህ። አሁንማ በፍጹም ይቅርታ አታደርግልህን። በቃ ጭራሽ ሌላ ጥፋት። ምን ይሻላል ሶመር፣ በእውነት እያለ ለራሱ ይናገራል። በመጨረሻም ወደ ሳሎን ገብቶ ሳህኖቹን እንዲሁም ደግሞ የሚበላውን ምግብ ማቀራርብ ጀምራል ይጀምራል እስቶቭኑም መለኮስ ሲጀምር ጭሱን ቤቱን ይዘዋል። በመጨረሻም ቱርካን ሻወር ውስጥ ዳውድ ውጭ ስትወጣ ምን እያደረክን ያለው እስካሁን እዚህ ቤት ውስጥ ነው ያለው። ውል ሽን እያያያዝኩት ነበረ። እኔና አንቺ ቁርስ እንድንበላ ፈልጌ ነው አንድ ላይ። ከዚህ በተጨማሪ በጣም ቀዝቃዛ ነው ቤቱ፣ የተወሰነ ሙቀት እንድናገኝ ብዬ ነው። ውል የሚሞቀን እኮ በጭሱ ታፍነን ካልሞትን ነው ቁርስም የምንበላው በጭሱ ታፍነን ካልሞትን ነው። ምን አይነት መስኮቱንም ሶመር መክፈት ይጀምራል። በቃ አሁን ሁሉን ነገር አስተካክለዋለሁ። ዞር እያለችም ሶመርን እየተመለከተ የቱርካን ትስቃለች። ምንለው እሱ የሚያስቅሽ እና ለማንኛውም፣ ጠጋብል ጠጋብል እያለችም ጉንጩ ላይ ያለውን ጥላሸት ማጽዳት ትጀምራለች። እሷ በጣም ስትቀርበው በመጨረሻም ሶመር ቱርካንን ለመሳም ሲጠጋ፣ ይኸውልህ በጣም እየራበኝ ነው ያለው፣ ካልበላሁ እሞታለሁ፣ ልብሴን ቀይሬ የመጣው ብላ ተናግራ ጥለው ትሄዳለች። በረጁም ጮክ እያለ ሶመር ይናገራል። እነዛ ጫማዎች የአባትሽ ጫማዎች ናቸው አይደለም። በሌላ በኩል ጠበቃዋን ጠርታ ሩቺያንም እየተናገረች ነው። ልክ ነው ልክ ነው፣ ይኸውልህ ይሄ ልጅ በፍጹም ከቱርካን ጋር ማደግ የለበትም። እዚህ እኛ ቤት ውስጥ ነው ማደግ ያለበት አባቱ ቤት ውስጥ ልክ እንደ ተወለደ ወደዚህ ነው የሚመጣው። በፍጹም እዛ ተበሳቅሎ እንዲኖር የልጅ ልጅ ተበሳቅሎ እንዲኖር አልፈልግም። በደንብ ገብቶኛል እመቤቴ። መጀመሪያ ቱርካን ተወለደ ከዛ በኋላ የምናረገው እናረጋለን። በእርግጥ ጉዳዩ ቀላል አይሆንም። ምክንያቱም ፍርድ ቤት ማንኛውንም ሕፃን ቅድሚያ የሚሰጠው ከእናቱ ጋር እንዲያድግ ነው፣ የጭንቅላት ህመም ከሌለባት ወይም ደግሞ ከባድ ነገር ካልደረሰባት በስተቀር እናትና ልጅን መነጠል በጣም ከባድ ነው። እንደዛ የማይረባ ነገር አትናገር። እኔ ነገር ነገር ሀሳቡን ያስ ለዛ መፍትሄ የሚሆን ነገር ነው የምፈልገው አንቺ እንዳልሽ ይሆናል መቤት። እሷ ሩቺያን ከጠበቃዋ ጋር እያወራች በሚስጥር እያወራች ባለበት አቶ ኦዛር ተደብቆ የሚያወሩትን እያንዳንዱን ነገር ተለጥፎም እያዳመጠ ሚስጥሩን ይዛል። በመጨረሻም ጣልቃ ገብቶ ኦዛር ከጠበቃው ጋር ሰላምታ ከተለዋወጡ በኋላ ሩቺያን፣ ምንድን ነው እሱ፣ ዛሬ በጠዋት ተነስታችኋል፣ ስለ ምንድን ነው የምትወያዩት? ብዙ የሚጠቅም ነገር አይደለም ኦዛር፣ ምን መሰለ፣ ብዙ የሚጠቅም ነገር የለም። ጠበቃው የሚናገረው አንተ ላይ አደጋ የደረሱትን ሰዎች እየመረመሩ ነው ፖሊሶቹ፣ እያለ ነበረ። በእርግጥ አቶ ኦካንም ቢሆን አሳውቆኛል ይህንን ጉዳይ። ወደ ጠበቃውም እያተኮረች ሩቺያን ትናገራለች። እኔ ምለው ግን እኔ ያንን ሰውዬ እንዴት ላውቀው እችላለሁ? እንዴት አውቀዋለሁ? ፈገግ እያለ ኦዛርም ይናገራል። ልክ ነው፣ ልክ ነው ሩችያን እንዴት ነው እሱ ሩችያን ያንን ሰውዬ እኔ ላይ ጥቃት የሚሰራውን ሰውዬ ልታውቀው የምችለው? በፍጹም አይሆንም፣ እሱ አታውቀውም። ለማንኛውም የኔ ውድ አታስቢ፣ አትጨነቂ። ምንም መጣ ምንም አብረን እንጓዛለን። እኔ ከጎንሽ ነኝ እያለ ኦዛርም ይነግራታል። ይሁንና ግን ሩችያን በጣም ፈርታ ነበር። ውድና የተከበራቸው የተከበራችሁ ቻናላችን ተከታታዮች የወፍ ጎጆ ድራማ ይቀጥላል። ለቻናሉ አዲስ የሆናችሁ የደወል ምልክቱን በመጫን ሰብስክራይብ በማድረግ የወፍ ጎጆ ድራማን እስከመጨረሻው ድረስ መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይሁንላችሁ።